ክቡራን የእግዚአብሔር ቤተሰቦች እንዴት አላችሁ? እንደ እግዚአብሔር መልካም ፈቃድ እንደ ድንግል ማርያም ተራዳይነት ከሰሙነ ሕማማት ሐሙስ ደርሰናል። ዛሬም እንደተለመደው በሰሙነ ሕማማት ሐሙስ ምን እንደተፈጸመን እነግራችኋለን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ በዕለተ ሐሙስ ከተከናወኑት ነገሮች አንደኛው ጌታ የትሕትና ምሳሌ በመሆን የሐዋርያትን እግር ያጠበበት ቀን ነው። ይህንንም ሐዋርያው ወልደ ነጎድጓድ ዮሐንስ እንዲህ ሲል ይነግረናል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደ ደረሰ አውቆ በዚህ ዕለት ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ራትም ሲበሉ ዲያብሎስ በስሞን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በልጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ ደቀ ያለውንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስሞን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የእኔ እግር ታጥበኛለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔ እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩህ፣ ከእኔ ጋር እድል የለህም ብሎ መለሰለት። ስሞን ጴጥሮስም ጌታዬ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ ያስፈልገውም፣ ሁለንተናው ንጹህ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለው። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው ያደረግኩላችሁን አስታውስ ታውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነውኝና መልካም ትላላችሁ። እንግዲህ እኔ የጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ይሄ ለእናንተ እንዳደረግኩ እናንተ ደግሞ ታዘርኩ ዘንድ ምሳሌ ሰጥቻችኋለሁና፣ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። እንግዲህ በዚህ በጌታ ቃል መሰረት ዛሬ በየቤተ ክርስቲያኑ አባቶች፣ ጳጳሳት፣ ቀሳውስት፣ ዲያቆናት በወይራ ቅጠል እያጠቡ የጌታን ቃል ያስታውሳሉ። ጸሎተ ሐሙስ ወይም የጸሎት ሐሙስ በመባልም ይታወቃል። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ማታ በጌቴሴማኒ አጸድ ወዙ እንደ ደም እየወረደ የጸለየበት ስለሆነ ነው። ይህንንም ወንጌላዊው እንዲህ ብሎ ይነግረናል። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሂጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቅና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደመወዳ ይሁን አለ። ወደ ደቀ መዛሙርቱን መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁም? ምን ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸልየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሆን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ፣ ረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኛዎች እጅ አልፎ ይሰጣል ይላል። በዚህ ቀን ክርስቶስ ቅዱስ ሥጋውን ክቡር ደሙን ለሐዋርያት ሰጥቷቸዋል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ፤ ስለ ብዙዎች ለኀጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግስት፣ ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም። በዚህ ዕለት ጌታ እርሱ ካረገ በኋላ በደቀ መዛሙርቱ የሚደርስባቸውን መከራ ሁሉ ነግሯቸዋል። በዚህ ዕለት ቅዳሴ የሚቀደስ ሲሆን፣ ቃጭል አይመታም። በቃጭል ፈንታ የጸናጽል ድምፅ ይሰማል። ይህም አይሁድ ጌታን ለመያዝ በቀስታ መምጣታቸውን ለማመልከት ነው። ኑዛዜ ግን አይደረግም። ምክንያቱም ጌታ ገና በመስቀል ተሰቅሎ ዳም ከኃጢአት ማሰር ያልተፈታም እና የጸሎት ሐሙስ የሚበላው ጉልባን ወይም የባቄላ ንፍሮ ምሳሌነቱ ምንድን ነው? የጸሎት ሐሙስ የሚበላው ጉልባን ሲዘጋጅ የባቄላው ገለፈት ተለይቶ ይቀቀላል። ይህም ነጭ ሆኖ ተቀቅሎ መበላቱ ጌታ ነገ በቀራኔው አደባባይ ስጋው አልቆ አጥንቱ ነጭ መስሎ እስኪታይ የመገረፉ ምሳሌ ነው። መልካም የስግደት ቀን ይሆንላችሁ።